ክቡራን አድማጮች በዛሬው የመረጃ ሰዓታችን ወደ አራት የሚሆኑ መረጃዎችን ወደ እናንተ የምናስተላልፍ ይሆናል። በመጀመሪያ ደረጃ ከውጭ ዜና ስንጀምር ቻይና የክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ወደ ውጭ እንዳይወጡ አሳስባለች። መረጃውን እናደርሳቸዋለን። በመቀጠልም የኢትዮጵያ አየር መንገድ ሁለት ሽልማቶችን አግኝተዋል። ሽልማቶችን ያገኘበት ምክንያትስ ምንድን ነው? የሚለውን መረጃ ወደ እናንተ የምናደርስ ይሆናል። በመቀጠልም በወላይታ ሶዶ ለመንገድ ስራ የተከማቸ አፈር ተደርምሶ የአንድ አንድ ታዳጊ ሕይወትን አጥፍቷል። መረጃውን እናደርሳቸዋለን። በቀጣይ መረጃችንም ለሀገራዊ ፕሮጀክት ሲባል በቦታው የነበሩ ነዋሪዎቿና የፌዴራል ፖሊስ ካምፕ ወደ ሌላ ቦታ በማዛወር ጸዳ ቦታ የመስጂድ ይዞታ እንደነበር አስመስሎ ማቅረብ የተሳሳተ መረጃ እንደሆነ ተነግሯል። እሱንም መረጃ ወደ እናንተ የምናደርስ ይሆናል። ከመረጃው ጋር አብራችሁን ቆዩ ግብዣችን ነው። ተከታተሉን፣ እስከ መረጃው ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ መረጃው እናልፋለን። በቅድሚያም በቻይና ሰሜናዊ ክፍል ዝናብ የቀላቀለ ከባድ ነፋስ መከሰቱን ተከትሎ የሰውነት ክብደት መጠናቸው ከ50 ኪሎ ግራም በታች የሆኑ ዜጎቿ ከመኖሪያቸው እንዳይወጡ አሳስባለች። ከሀገሪቱ ደቡባዊ አዋሳኝ ሞንጎሊያ መነሻውን ያደረገው ነፋስ በሰዓት 150 ኪሎ ሜትር በመሸፈን ቤጂንግ፣ ቲያጅንን እና ሄበንን ጨምሮ የቻይና ሰሜናዊ ክፍሎችን እየመታ ይገኛል። የነፋስ ጥንካሬ ከ1 እስከ 17 ባለው ደረጃ የሚለካ ሲሆን አሁን ላይ የተከሰተው ከባድ ነፋስ ባለፉት አስርት ዓመታት ከተመዘገቡት መጀመሪያ መጀመሪያው መሆኑ ተገልጿል። የተከሰተው ከባድ ነፋስ ደረጃ 13 ሲሆን ዝናብ በረዶና ነጎድጓድ የቀላቀለ መሆኑን የቻይና አየር ትንበያ ኤጀንሲ ጠቁመዋል። በሁነቱ በሰው ሕይወት ላይ የደረሰ ምንም አይነት ጉዳት እንደሌለ ያመላክተው። ኤጀንሲው ከ300 በላይ ግዙፍ ዛፎች ተገንድሰው መውደቃቸውን ጠቁመዋል። ይህንን ተከትሎም የሰውነት ክብደታቸው ከ50 ኪሎ ግራም በታች የሚመዝኑ ዜጎች በንፋስ እንዳይወሰዱ በማሰብ ነው ከመኖሪያቸው እንዳይወጡ ማስጠንቀቂያ የተሰጠው። እንዲሁም ንፋሱ የባሳ አደጋ እንዳያስከትል አስቸኳይ እርምጃዎች እየተወሰዱ ይገኛሉ ዛፎቹ በቀላሉ እንዳይነቀሉ በማጠናከር ብሎም በመቁረጥ ፓርኮቹ እንዲዘጉ እንዲሁም ወሳኝና አስፈላጊ ያልሆኑ በረራዎች እንዲሰረዙ ተደርጓል። ክስተቱን ተከትሎ የቤጂንግና ሌሎች የቻይና ሰሜናዊ አካባቢዎች ጎዳናዎች ጭር ብለዋል። በመቀጠልም የኢትዮጵያ አየር መንገድ በአፍሪካ ምርጥ የበረራ ላይ ምግብ አቅርቦት አየር መንገድና በአፍሪካ በቀዳሚነት በተረከባቸው ኤርባስ ኤ ሶስት መቶ ሀምሳ አንድ ሺህ የሚሰኙ አውሮፕላኖቹ በሚሰጣቸው ዘመናዊ አገልግሎቶች ሁለት ሽልማቶችን አግኝተዋል። አየር መንገዱ በጀርመን ሃምቡርግ በተካሄደው ሁለት መርሃ ግብሮች ላይ ነው። በአፍሪካ ምርጥ የበረራ ላይ ምግብ አቅርቦት አየር መንገድና በአፍሪካ በቀዳሚነት በተረከባቸው ኤርባስ ኤ ሶስት መቶ ሀምሳ አንድ ሺህ በሚሰኙ አውሮፕላኖቹ በሚሰጣቸው ዘመናዊ አገልግሎቶች ካቢን ኮንሴፕት ኦፍ ዘይር 2025 ሽልማቶችን የተቀበለው። እነዚህ ሽልማቶቹ የኢትዮጵያ አየር መንገድ ለሚሰጣቸው አገልግሎቶች ዓለም አቀፍ ዕውቅናን ያጎናጸፉና በዓለም ደረጃ ያለውን ተወዳዳሪነት የሚያጠናክሩ መሆናቸውን ከአየር መንገዱ የተገኘው መረጃ ይጠቁማል። በቀጣይ ዜና በወላይታ ሶዶ ከተማ መርካቶ ተብሎ በሚጠራው አካባቢ ለመንገድ ስራ ተብሎ የተከማች አፈር በአካባቢው ሲጫወቱ የነበሩ ህጻናት ላይ ተደርምሶ የአንድ ታዳጊ ህይወት ማለፉን የከተማው ፖሊስ አዛዥ ምክትል ኮማንደር ሀብታሙ አስፋው ተናግረዋል። አደጋው የተከሰተው በትላንትናው እለት ከቀኑ ዘጠኝ ሰዓት አካባቢ መሆኑን የገለጹት አዛዡ በስፍራው የነበሩት ከሰባት እስከ ዘጠኝ ዓመት የእድሜ ክልል ውስጥ የሚገኙ ሦስት ህጻናት እንደነበሩ ተናግረው ሕይወቱ ካለፈው ታዳጊ በስተቀር በሌሎቹ ላይ ምንም አይነት ጉዳት አለመድረሱን ገልጸዋል። ሕፃናቱ እየተጫወቱ የነበሩበት ቦታ ለአደጋ ተጋላጭ መሆኑን እየጣለ ካለው ከባድ ዝናብ ጋር ተደምሮ ለአደጋው መከሰት መንስኤ ሆኗል ሲሉ አስረድተዋል። በመጨረሻም የቂርቆስ ክፍለ ከተማ አስተዳደር በቅድሚያም የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በኋላም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨለማን ተገን በማድረግ ፈርሷል ስለተባለው የተባረክ መስጅድ አጥር ጉዳይ አሁን ሌሊት ላይ መግለጫ አውጥቷል። ክፍለ ከተማው በዛሬው ዕለት እሁድ በቂርቆስ ክፍለ ከተማ ወረዳ አስር ልዩ ቦታው ሜክሲኮ አካባቢ የመንግስት አካላት የመስጅድ አጥር አፈረሱ የሚል መረጃ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጨምሮ በተለያዩ ሚዲያዎች ሲዘዋውር መዋሉ ይታወቃል ብሏል። ማንኛውም የመንግስትና የህዝብ ጥቅምን የሚጎዱ ህገወጥ ድርጊቶች ሲፈጸሙ በህግ አግባብና ህጋዊ መነሻ በማድረግ ሲከላከል መቆየቱን፣ ወደፊትም የሚተገብረው ትልቁ ኃላፊነቱ መሆኑን አንስቷል። በዛሬው እለት በተለያዩ ሚዲያዎች ሲዘዋወር የዋለው መረጃ ቤተ እምነትን ሽፋን በማድረግ መንግስት ውሳኔ ያልሰጠበት መሬትን ያለ አግባብ ከህግ ውጭ ለመያዝ የተደረገ ተግባራዊ እንቅስቃሴ ለመከላከልና የህግ የበላይነትን ለማረጋገጥ የተወሰደ እርምጃ ነው ብሎታል። ጉዳዩን በተሳሳተ መንገድ መተርጎም በምንም አይነት ተቀባይነት ያለው ድርጊት አይሆንም። ህዝባችንም እጅጉን አስተዋይ ህዝብ በመሆኑ ጉዳዩን በሚዛኑ የሚረዳ እንደሚሆንም እናምናለን ብሏል።